የክርስቶስ ቤተሰቦች እንደምን ከርማችኋል? በክርስቶስ ሰላም ሰላም እንላችኋለን። ባለፈው መርሃ ግብራችን አባ አንድሪያስ የግብፁ ዐይነ ስውር መነኩሴን ታሪክ ማቅረባችን የሚታወስ ነው። በዛሬው መርሃ ግብራችን በቅዱስ አንድሪያስ አማካይነት የተደረጉ ተአምራትን ከብዙ በጥቂቱ እንሆ ማቅረባችንን እንጀምራለን። ተከታተሉን። ቄርሎስ ኤዘር ቀኝ እግሩ ላይ ከጉልበቱ በታች በሚሰማው ሕመም ምክንያት አብዝቶ ይሰቃይ ነበር። በተደጋጋሚ ራጅ በመነሳትና የተለያዩ የሕክምና ባለሙያዎችን በማማከር ለረጅም ጊዜ ሕክምና ሲያደርግ ቢቆይም እግሩ መቆረጥ እንዳለበት ይነገረዋል። ሌሎች የሕክምና አማራጮችንም ቢያማትር ለውጥ አላገኝም። እንዲህ ሲጨነቅ አንድ ዘመዱ ቅዱስ አንድሪያስ ወዳለበት የአባ ሳሙኤል ገዳም ይሄድ ዘንድ ስለነበረ እንዲጸልይለት ጠየቀው። ሰውየውም ከገዳሙ ሲመለስ ቅዱስ አንድሪያስ ሦስት ጊዜ ደጋግሞ መዳን ሲችል ለምን ይቆረጣል የሚል ማስጠንቂያ እንደሰጠው ነገረው። ቄድሮስ ይህን ከሰማ በኋላ እምነቱን በእግዚአብሔር ላይ አጽንቶ ሕክምናውን ቀጠለ። የሕክምና ባለሙያዎች ይቆረጥ ወይስ አይቆረጥ የሚለውን ጥያቄ ለመወሰን እንዲያመቻቸው እግሩ ላይ በርዩ ጥንቃቄ መድኃኒት ተደርጎና በኖራ ታሽጎ ክትትል እየተደረገለት ለ15 ቀናት እንዲቆይ ወሰኑ። ሆኖም ከ15 ቀናት በኋላ ኖራው ሲፈታ በእግሩ ላይ ምንም አይነት የበሽታ ምልክትም ሆነ ስሜት አልነበረም። በቸርነቱ የጎበኘው እግዚአብሔር ለዘላለም ይመስገን። ለቅዱስ አንድርያስ የአምስት ዓመታት የሕክምና ክትትል ሲያደርግለት የነበረው አቶ ውህብ የሚከተለውን መስክሯል። የአባታችንን ደም ለምርመራ በወሰድን ጊዜ የተወሰነ ደም ለቤቱ ምርመራ ተልኮ ተመርምሮ የሕመሙን አይነት በሚገባ ሲያመላክት ተርፎ ለምርመራ ሳይሳካ የቀረው ደም ግን አባታችን እንደሚያሰቃየው የበሽታ ብዛት ሳይሆን እንደ ቅድስናውና ንጽሕናው ትኩስ እንደሆነ የመርጋቱ የሚመሽተት ለውጥ ሳይታይበት ለሳምንታት ቆየ ይላል እንዲሁም በዕለተ ረፍቱ ተቀድቶ የነበረው ደም የኤሌክትሪክ መስመር መመርመሪያ ውስጥ ሳለ የቅዱስ አንድሪያስ ነፍስ ከስጋው ተለየች በዚህ ቅጽበት የመመርመሪያ መሳሪያውም ሥራውን አቆመ ይህ ሲሆን ኤሌክትሪክ ተቋርጦ እንዳልነበር ሌሎች መሳሪያዎች ሁሉ ሥራቸውን እየሰነው እንደነበር ይናገራል እስክንድሪያ በቅዱስ እንጦስ ገዳም የሚያገለግል አባ አትናቴዎስ የሚከተለውን መስክሯል። ቅዱስ አንድሪያስ በእስክንድሪያ ቆይታው ሁሉም እንደሚያደርገው ወደ ብርስ ቤተ ክርስቲያን መጥቶ እንዲጸልይልን ጠይቄው ነበር። እሺ ስላለኝ ሁላችንም አገልጋዮች ደስታችን ገደብ አልነበረውም። የቀጠሩ ቀን ሲደርስ ግን በጠና ስለታመመና ከአልጋ መውረድ ስላልቻለ ከሐኪም ቤት አይወጣም ተባል ለምን ቀረ በሚል ስሜት ሁላችንም ቅር እንደተሰኘን ስርዓተ ቅዳሴውን ጀመር። በቅዳሴያችን ስርዓት መሠረት ምእመናንን ለመባረክ ፊቴን ከምስራቅ ወደ ምዕራብ ስመልስ እንደ በድን ባለውበት ደርቄ ቀረው። ቅዱስ አባታችን አንድሪያስ መደበኛ ቦታውን ይዞ ስርዓተ ቅዳሴውን በጥሞና ይከታተል ነበር። በማግስቱ ጠዋት ወደ ሐኪም ቤት ሄጄ እቅፍ ውስጥ ገብቼ ተንሰቅስቄ አለቀስኩ። እንባና ስቅታ አላናግር ቢለኝ እንደምንም ብዬ ያየሁትን ነገርሁት እርሱም በእርጋታና በአባታዊ ለዛ ፈገግ ብሎ አዎ ልጄ ላሳዝናችሁ አልወደድሁምና ጌታችንን ቅዱስ እንጦስም ቅዱስ ብሶ የገዳም ሄጄ የልጆቼን በረከት ማግኘት እፈልጋለሁ ብዬ በጸሎት ጠየኩት አለኝ የእንባ ሳሙኤል ገዳም መነኩሴ ለስራ ጉዳይ አስጠሩኝ። ይለት ሁለት ዘመዶቼ ለቀዶ ሕክምና የሚዘጋጁበት ቀን ነበር። ልቤ ወደ ሐኪም ቤት ሂድ ቢለኝም በመጀመሪያ ወደ ገዳሙ አመራው። እዚያስ ደርስ አንድ በዕድሜ የገፋ ዕውር መነኩሴ አጋጠመኝ። መነኩሴው አባ እንድርያስ ነው። ወደ እርሱ ተጠግቼ አባቴ፣ ዛሬ ሁለት ዘመዶቼ የቀዶ ሕክምና ያደርጋሉና ይጸልዩላቸው አልሁት። መልስ ባልሰጠኝ ጊዜ አልሰማኝ ይሆናል ብዬ ጠረጠሩ። ደግሜ ለመጠየቅ ግን ማስቸገር እንዳይሆንብኝ ስለፈራው ዝም ብዬ የተጠራሁበትን ስራ ቀጠልኩ። ስራዬን አጠናቄ ለመውጣት ስሰናበት ይህ ከዚያ በፊት አይቼው የማላውቀው አባት ስሜን ጠርቶ ማሃሩስና ሊንዳ ከሰዓት በኋላ ህክምናቸው በጥሩ ሁኔታ አጠናቋልና አትስጋ አለኝ። በሰላም ወደ ቤት ሄድ ብሎ አሰናበተኝ። ቤት ስደርስ ሁሉም እንደተነገረኝ ሆኖ አገኘዎት ብሏል።